ዛሬ ዛሬ አርቴፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የሰዎችን የዕለት ተዕለት ተግባራት አቀላጥፎ እየከወነ ይገኛል። ተማሪዎች ለትምህርታቸው፣ ሰራተኞች ለስራቸው በስፋት ይጠቀሙታል። ኢትዮጵያም ይህንኑ ቴክኖሎጂ ተማሪዎቿ፣ ሰራተኞቿን ጨምሮ በተለያዩ ዘርፍ ላይ ያሉ ባለሙያዎች መጠቀም ጀምረዋል። ይህ አርቴፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ለተማሪዎች፣ ለመምህራንና አጠቃላይ ለትምህርት ዘርፉ ያለው ጥቅምና ስጋት ምንድን ነው ስንል ባለሙያ አነጋግረናል። በትምህርት ዘርፉ ቀላል የማይባል ጥቅም እየሰጠ እንደሚገኝ የሚናገሩት የዘርፉ ባለሙያዎች ተማሪዎችም ሆነ መምህራን በሚጠይቁት ጉዳይ ላይ ዘርዘር ያለ መረጃ ስለሚያስቀምጥላቸው ተመራጭ ያደርገዋል ይላሉ። ቴክኖሎጂው ከተማሪዎች አልፎ ለመምህራን ጊዜያቸውን ቆጥቦ ስራቸውን እንዲቀላጠፍ የሚያደርግ እንደሆነ የሚናገሩት በሰው ሰራሽ አስተውሎት ዘርፍ ተመራማሪ የሆኑት ዶክተር ሰኢዲሳ ተግባር ተኮር ትምህርቶችንም በዚሁ መንገድ መስጠት ያስችለናል ብለዋል። ቴክኖሎጂውን በመልካም ጎን ወስደን ብንጠቀመው ብዙ ችግሮችን ያቃልልልናል ያሉት፣ ተመራማሪው በትምህርት ዘርፉ የሚስተዋሉ ችግሮችንም ይቀንሳል ሲሉ ያብራራሉ። አንድ ተማሪ በማሱ ጥሩ እውቀት ላግኝ ካለ ከአርቴፊሻል ኢንተለጀንስ ኢራ በፊት ቢያንስ አምስት ስድስት መጽሐፎችን የማቴማቲክስ መጽሐፎችን መግዛት ይጠበቅበት ይሆናል። አሁን ግን ቀጥታ የኤአይ ስፔሻል ጀነሬቲቭ ኤአይዎችን የማስ ጥያቄዎችን በመጠየቅ ቀጥታ ከኤአዩ የሚፈልገውን የማቴማቲክስ እውቀት መማር ይችላል ማለት ነው። ስለዚህ ምንም አይነት ወጪ ሊያወጣ ይችላል በዛ ዶሜን ላይ እውቀትን ለማግኘት ማለት ነው። እንግዲህ ትምህርት ላይ የኤአይ ሞዴሎችን በመታገዝ የተማሪዎችም ሆነ መምህራኖች የማያውቋቸውን እውቀት አለምንም ወጪ የበለጠ እውቀትን እንዲያገኙ ስለሚረዷል ቸው ፈጠራ ላይ ኤክሰል እንዲሆኑ ያበረታታቸዋል ማለት ነው። ይሄም እንደ አንድ ጥቅም ልንወስደው እንችላለን። ኢንፍራስትራክቸሮችን መገንባት በማንችልባቸው አካባቢዎች ማለት ከገንዘብ ከፋይናንስ አንጻር ማለት ነው፣ እስፔሻሊ አፍሪካ ላይ በሁሉም ቦታ ኢንፍራስትራክቸሮችን ተደራሽ ማድረግ ላንችል እንችላለን። በዛ ቦታ ላይ ቨርቹዋል ሪያሊቲ እና ኦግመንት ሪያሊቲ በመጠቀም በኤአይ ፓወር የሆኑ አፕሊኬሽኖችን ማለት ነው፣ በመጠቀም ተማሪዎች የላቦራቶሪ ስራን ቀጥታ ራሳቸውን በተግባር እንደሚሰሩ አድርገው እንዲ ሊራመዱ ማስቻል እንችላለን ማለት ነው። አርቴፊሻል ኢንተለጀንስ ተጠቅመን ኢንፍራስትራክቸርን ቢልት ማድረግ በማንችልባቸው አካባቢዎች ቲዮሬቲካል የሆነ ኖሌጅ ይዘው ከሚወጡ ይህንን አፕሊኬሽን ተጠቅመን ፕራክቲካል የሆነውን ነገር በተወሰነ መልኩ እንዲማሩ በአሁን ለምሳሌ ኬሚስትሪ ከሆነ እነዛ ኬሚካሎችን ሪአክሽን ምናምን ሲሰሩ ልክ በተግባር እንደሚሰሩ አድርገን ማለት ነው በቨርቹዋል ሪያሊቲ ያንን ኢምፕልመንት ማድረግ እንችላለን ማለት ነው። ተግባር ተኮር የሆነ ትምህርት ከመስጠት አንጻር ትልቅ ጥቅም አለው። ሌላኛው አስተማሪዎች በጣም በእውቀት ኤክሰል ያደረጉ አስተማሪዎች ላይኖሩን ይችላሉ። ው እነዚህ አፕሊኬሽኖች ካሉ ግን ቀጥታ ኤአዩን እንደ አስተማሪ ተጠቅመው ማለት ነው እንደ ተጨማሪ አስተማሪ ተጠቅሞ ተጨማሪ እውቀት በማግኘት እኩል የሚሆንበትን እድል መፍጠር እንችላለን። ይህም ትልቅ ጥቅም ነው ማለት ነው። በሌላ በኩል ቴክኖሎጂው በተማሪዎች ላይ እና በመምህራን ላይ እያሳደረ ያለው ጫና ቀላል እንዳልሆነም ይነገራል። ተማሪዎች ሰፋ ያለና ማሰላሰል የሚጠይቅ የቤት ስራ ወይም አሳይመንትን በቀጥታ ከኤአይ በመገልበጥ እየሰሩ እንደሆነና መምህራኖች እየተቸገሩ እንደሆነ ይነገራል። ተማሪዎች በበኩላቸው ደግሞ አንዳንድ መምህራን ፈተናዎችን የሚያወጡት ይህንኑ ቴክኖሎጂ በመጠቀም መሆኑን በመጥቀስ ቅሬታቸውን ያነሳሉ። ሰው ሰራሽ አስተውሎቱ ለትምህርት ዘርፉ ቀላል የማይባል ጥቅም እንዳለው ሁሉ በአግባቡ ካልተጠቀምንበት አደጋ አለው ሲሉ ያብራሩት ባለሙያው ለዚህ ደግሞ በትምህርት ቤቶች ላይ ኤአይን ወይም አርቴፊሻል ኢንተለጀንስን እንዴት መጠቀም አለብን በሚለው ጉዳይ ህጎችን ማውጣት ያስፈልጋል ይላሉ። መምህራኖችም ከኤአይ ኮፒ የሚያደርጉ ከሆነ ተማሪዎችም የሚሰጣቸውን አሳይመንቶች የሚሰጣቸውን ፕሮጀክቶች ቀጥታ ለኤአይ ሞዴሎች ሰጥተው ኮፒ አድርገው የሚወስዱ ከሆነ ይሄ አንደኛ የሰውን የማሰብ ችሎታ የመፍጠር ችሎታ ይገድለዋል ማለት ነው። ስለዚህ በምን መልኩ ነው ኤአይዎችን እንደ ሰፖርቲቭ ቱል እንጂ እንደ የኩረጃ ቱል መጠቀም መቻል የለባቸው ሁለቱም፣ መምህራኖችም ተማሪዎችም ማለት ነው። ይሄንን ህግ ሊኖር ይገባል፣ በየትምህርት ቤቱ በትምህርት ሚኒስቴርም ራይት በየተ ተቋማት ዩኒቨርሲቲም ከሆነ በየዩኒቨርሲቲ ማለት ነው። የበለጠ መምህራኖችን ክሪኤቲቭ በሚያደረግ መንገድ ተማሪዎችንም ክሪኤቲቭ በሚያደረግ መንገድ እንዲጠቀሙት የሚያስችል የሆነ ህግ ሊኖር ይገባል። በነገራችን ላይ ህግ ከሌለ እንዳልነው ኤአይ ጥቅምም ጉዳትም አለው በማንኛውም ዘርፍ ማለት ነው። ትምህርት ላይ ብቻ አይደለም። በተለይ በሌሎች ዶሞኒዎች ላይ ብዙ ጉዳት ኢቭን። ኤአይ አንዳንድ ሀገራቶች ኤአይን መምህራኖችን ሪፕለስ አድርጎ እንዲሰሩ ማድረግ ተጀምሯል። ያሁን መምህራንም ከስራ ውጪ ማድረግ ሶሻል ክራይሲስ ላይ ይችላል። መምህራን ብቻ አይደለም፣ የተለያዩ ጋዜጠኞችንም፣ የጤና ባለሙያዎችንም ኮደሮችንም አሁን የሚፈጥረው ሶሻል ክራይሲስ አለ። ያንን ክራይሲስ ማምጣት መቻል የለበትም። ኤአይ ኤቲካል በሆነ መንገድ ያ ሩል ከሌለ ከጥቅሙ ይልቅ ጉዳቱ እያመዘነ ነው የሚመጣው። በእርግጠኝነት አንደኛ ኦቨርሊ ዲፐንደንት እንሆናለን ማሽን ላይ መምህሩም ተማሪውን። ሶ አት ዘ ኤንድ ኦፍ ዘ ዴይ ከዩኒቨርሲቲ ተመርቆ ሲወጣ ያንን እውቀት አግኝቶ አርል ይወጣዋል። ዊ አር ቢካሚንግ ኦቨርሊ ዲፐንደንት ኦን ማሽንስ ማለት ነው። ስራም ቦታ ያንን ኤአይ ቱል ካላገኘ መስራት አይችልም ማለት ነው። ሳይድ ኢፌክቶቹን ቀንሰን በነፊቶችን በመጨመር ጥቅም ላይ እንዲውሉ የማድረግ ግዴታ ትምህርት ቤቱ አስተዳደር የዩኒቨርስቲዎቹ አስተዳደሮች እንዲሁም የትምህርት ሚኒስቴር ጠበቅበታል ብዬ አምናለሁ። አሁን አሁን ቴክኖሎጂው እጃቸው ላይ ያላቸው ተማሪዎች የሚሰጧቸውን የቤትና የክፍል ስራዎች የሚሰሩት በዚሁ ዘዴ ሲሆን የከፍተኛ ትምህርት ተቋማት ተማሪዎችም ቢሆን የመመረቂያ ጽሁፎቻቸውን ሙሉ ለሙሉ በሚባል ደረጃ በአርቴፊሻል ኢንተለጀንስ እንደሚሰሩ የዘርፉ ባለሙያዎች ይናገራሉ። በዚህም ምክንያት መምህራን እየተቸገሩ መሆኑን ያነሳሉ። በሌላ በኩል የተማረና ብቁ የሰው ኃይል መፍጠር እንደማይቻል ይናገራሉ። ይህንን ችግር ለማስተካከልና በአርቴፊሻል ኢንተለጀንስ በኩል በትምህርት ዘርፉ ሊደርስ የሚችል ኪሳራን ለመቀነስ ምን መደረግ አለበት ስንል የጠየቅናቸው በሰው ሰራሽ አስተውሎ ዘርፍ ተመራማሪ የሆኑት ዶክተር ሰይዲሳ ይህንን ብለውናል። አንደኛ ፈተናን በኦንላይን ማድረግ በአይቲ ዲጂታል ማድረግ የተሻለ ነው። ምክንያቱም ከብሮዘሩ ከወጣ ይጠፋበታል ፈተናው። ሰው ምንም እንትን ማድረግ አይችልም ማለት ነው። ኮፒ ማድረግ አይችልም ከኤአይ ሞዴሎች ። ሁለተኛ አሉ ችሎች አሉ ያ ተማሪ ያመጣው ያንን አንሰር ከኤአይ ነው ወይስ ከራሱ ነው የሚሉ ቱሎች አሉ። ፕላጃሪዝም ቼክ የምናደርግበት ማለት ነው። ፕላጃሪዝም በተጨማሪ ከኤአይ ጀነሬት መደረግና አለመደረጉን ምን ያህል ፐርሰንት ኤአይ ጀነሬትድ ነው ያ ኮንቴንት የሚለው ማለት ነው። በዛ ቼክ ማድረግ ይችላሉ ማለት ነው። መምህራኖች በዛ ቼክ አድርገው አንድ ፐርሰንት ኤአይ ጀነሬትድ ከሆነ ወይም ደግሞ ሰባ ሰማኒያ ፐርሰንት ጀነሬትድ ከሆነ ያው ተማሪው ድጋሚ በራሱ እንዲሰራ ማድረግ ማስገደድ መቻል አለባቸው። ሰው ቱሎች አሉ ከዚህ ከዲጂታላይዝ ማድረግ እንችላለን ኤግዛሞቹን። ይህ አንድ አፕሮች ነው። ከዛ በተጨማሪ ያንንም ቱሎች መጠቀም ይችላሉ ማለት ነው። በኢትዮጵያ የትምህርት ዘርፉ ብዙ ችግሮች እንዳሉበት በተደጋጋሚ ይነገራል። በችግሮች የተተበተበ ነው የተባለውን ዘርፍ ለማሻሻል ትምህርት ሚኒስቴር ስርዓተ ትምህርትን ከመቀየር ጀምሮ የተለያዩ ስራዎችን እየከወነ ነው። አሁን አሁን በስፋት እየተጠቀምነው ያለው ሰው ሰራሽ አስተውሎት ወይም ኤአይ በትምህርቱ ዘርፍ ከቁጥጥራችን ውጭ ከሆነ ችግሩን ውሃ ቅዳ ውሃ መልስ ያደርግብናል ይላሉ ባለሙያዎቹ።